ሰላም፣ እንዴት ናችሁ? የነጂ ሆም ኩኪንግ ቤተሰቦች ሰራተኛዋ አደይ 147 ንጅላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ የቆየው። ዛሬ እንግዲህ ፍቅር በነ አደይ እና ዴዝ በጣም ስለተናደደች በቃ አባቴ ጋር መሄድ አለብኝ ትላታለች እናቷን። እናቷም ያው ይቅናሽ፣ ሂጂ አባት አለኝ ብለሽ እንዳታወሪም ብላት ነበር ከዚህ በፊት። የቤዛ ወንድምም ቅምጥልን አፍኖ ሊወስዳት ነበር። እሱ ደግሞ ከእስር ቤት አምልጦ ነበር የተፈታው። እና ድንገት ኪንጎ ስልኳን ረስታለች ብሎ ተመልሶ ሲሄድ አፍኗት ያያል። ከኋላ ሆኖ ይመታዋል። እና በቃ ከዚህ ጠፋ በማለትም ይሄዳሉ። በዛ መንገድ ላይ ወርቆ ወንድሟን ታገኘዋለች። በጣም ትደነግጣለች። ወንድሜ ምንና ነው ትለዋለች። እንደዚህ እያመናጨቁሽ አይቼ አልቻልኩም ነበር እና እነሱን ለመበቀል እንደዚህ ሳደርግ እንደዚህ ሆንኩ ይላታል። ያ ነው አድል እንደዚህ ያደረገ። ቆይ አሁን ከእስር ቤት ጠፍተህ እንደወጣ ማንም ማወቅ የለበትም። ስለዚህ ቶሎ በል ሌላ ቦታ መሄድ አለብህ በማለት ይዛው ትሄዳለች ወደ ቤትም ከሄዱ በኋላ ኪንጎ የሆነውን ሁሉ ለዳይመንድ ይነግረዋል። ዳይመንድ ቀጥታ ወደ ቤዛ ይሄዳል። በቃ ወንድምሽ የት ነው ያለው ይላታል። ቤዛም እንደማያውቅ ትሆነና አላውቅም ወንድሜ እኮ እስር ቤት ነው፣ ምን ማለት ነው እያለች ትጮሃለች። አንቺ ሌባ በማለትም ዳይመንድ ስራዋን ስለሚያቅትቷት ሄዷል በረከትም የእህቱ እንደዛ መሆን ሲያይ በጣም ይበሳጫል። አለበት ሂጄ ነው የማገኘው አለቀውም በማለትም ይሄዳል። ቅምጥልም እንዴ ወንድም መከታ ነው ለካ በማለት ደስ ይላታል። አሹ ሮማንን እንዴት አድርጌ ልንገራት እያለ ሩታ ጋ ብዙ ጊዜ ያወራል። ድንገት ደግሞ በሚያወሩ ሰዓት በሆነ ምክንያት ወሬውን ሳይጨርስ ወይ ሰው ይመጣና ያቋረጣል እሱም ይበሳጫል። ሩታ ሮማንን በቃ ዛሬ የማወራሽ አለኝ እና ደግሞ አሹ ብዙ ጊዜ ሊያወራሽ ይፈልጋል፣ አንቺ ደግሞ ልትሰሚ ፈቃደኛ አይደለሽም፣ ምክንያት ትፈጥሪያለሽ ትላታለች። ምክንያቱም ብዙ ጊዜ አሹ ወሬ ሲጀምር ወይም ሩታ ወሬ ስትጀምርላት፣ እትዬ ጠሩኝ፣ ስራ አለኝ እያለች ነበር ፍታቸው የምትሄደው። ዛሬ ግን ቁጭ ብለሽ እንድታዳምጭኝ እፈልጋለሁ ብላታለች። እና አሹ ብዙ ጊዜ ሊያወራሽ ሲፈልግ ትሄጃለሽ፣ አሹ በጣም ነው የሚወድሽ እያለች ትነግራታለች። ሮማንም በጣም ግራ ትጋባለች፣ ትደነግጣለች። እኔ አሹ ከወንድምነት የዘለለ ምንም አይነት ሌላ ነገር የለም፣ ትላታለች። እንዴ እርግጠኛ ነሽ ግን ሮሚ? ትላለች። አዎ እርግጠኛ ነኝ፣ ትላታለች። ሩታም ግራ ትጋባለች። ከዚህ በፊት እኮ አይሽ ነበር አሹ የሆነ ሌላ ሰው ጋር ሲያወራ የቅናት ነገር አይ ነበር። ታዲያ አሁን ለምንድን ነው ትላታለች። በቃ ነገርኩሽ፣ አሁን ምንም አይነት ነገር ውስጥ መግባት አልፈልግም፣ ትላለች ሮማን። በረከትም ለሊን ይጠይቃታል፣ ለምንድን ነው ሴቶች በቃ ጥያቄ መጠየቅ ተወዳላችሁ? ነገሮችን ሁሉ ዙሪያው ትጠመዘዛላችሁ? እያለም ይጠይቃታል። ይሄ ሁሉ ይህንን አበባ አመጣሁ ብለህ ነው አይደለ? ስለዚህ በቃ መጠየቅ ያለብንን እንጠይቃለን ትላለች ለሊም። የፍቅር እናትም ትላለች ዴቭን፣ ለምንድን ነው እስከዛሬ ያልነገርከኝ? እንዲ ይችን የመሰለች ልጅ፣ ነገሮችን እኮ አመቻች ነበር፣ ብዙ ነገር አስተካክል ነበር፣ ለእናትህም እነግርልህ ነበር። አሁን እንደዚህ የምታደርገው ለምንድን ነው እያለች ትጠይቃለች። እሱም አይ ፈርቼ እኮ ነው፣ አደይ ደግሞ እትዬ በጣም የወዱኛልና እንደዚህ አይነት ነገር ጥሩ አይደለም፣ አሁን ጊዜው አይደለም ስለምትለኝ ነው ይላታል። ግን እኮ አደይ ከአገሯ የመጣችው አባቷ ሊድሯት ስለነበር፣ ከዛም በጣም ነው እያለች ትነግረዋለች። አሁን ግን ዳይመንድ ጋ ነው የምሄደው አባቷንም አሳምነዋለሁ ይላል። ዴቭም ወደ ዳይመንድ በመሄድ ይለዋል፣ እንዴ አሁን እኮ አደይ ጋር የአደይ አባት ጋር ብንሄድ እነሱ የንጉስ ልጅ በገጠር የጌታ ልጅ እያለ ይነግረዋል። ምን ማለት ነው ደግሞ እያለም ይጠይቀዋል። እሷማ ልታገባ የነበረው በጣም የባለ አባት ልጅ ነው፣ ብዙ አሽከሮች ያሉት ስለዚህ የአደይ አባት እሱን ያንን የመጣላትን ባልና አንተን እኮ ያወዳድራሉ። እና ደግሞ ሊሆን አይችልም፣ የአደይ አባት በቀላሉ እሺ የሚሉ ሰው አይደሉም እያለ ለዴቭ ይነግረዋል። እና ታዲያ እኔ የእነሱን እነሱ ጋር ለመወዳደር ምን ማድረግ አለብኝ እያለም ዴቭ ይጠይቃል። ሮሚም አደይን ታመሰግናታለች። ለዚህ ሁሉ ያበቃሽን አንቺ ነሽ፣ ስለዚህ እናመሰግናለን። ብዙ ነገሮችን አመቻችተሽልናል። ከዛ ካለንበት ቢያንስ ወጥተናል። ወደፊት ደግሞ የተሻለ እንሰራለን ትላታለች። ለሊም ጊዜው እየሄደ ነው። አደይ የሆነ እንሰራለን ያልነውን ነገር በጊዜ መስራት አለብን። ምን እየጠበቅን ነው? ትላታለች ብርሃንንም ያስጨንቋታል የጓደኛሽ እህት እኮ ወደ አረብ ሀገር ሄዳለች። ጓደኛሽ ብሰማ ደግሞ በጣም ብዙ ነገር ነው የምትሆነው። ያላትን ንብረት ደግሞ ሽጡና ሽጡና ላኩልኝ እያለች ነው። በቃ እነዚህ ሰዎች እንደዚህ ሲሄዱ በህገወጥ መንገድ ብር ላኩልን ነው፣ ከዚህ ሌላ አያውቁም እንዴ እያለ አቶ ጫሚ ያወራል። በቃ የአባቷን ንብረት ሽጠን እንልክላታለን እያለም ያወራል። ለመሆኑ አበበ የቲዶ ነው ይላል ደግሞ ዴቪን። በቃ እሄዳለሁኝ ዋድ ወደ አደይ አባት መቼ መሄድ አለብን እያለም ከዳይመንድ ጋር ያወራል። ዳይመንድም ሻኪራ የታለች እያለ ወደ ቤት ይሄዳል። አሹ ሻኪራ ማለት ደግሞ ማናት እያለም ይበሳጭበታል። በቃ አንተ ሁሉንም እንደዚህ ነው የምታስበው፣ ማለት ነው እያለም ያበሳጨዋል። እባክህ አሹ እንደዚህ አትበል፣ አንተ ምንም የምታውቀው ነገር የለም ይለዋል። የዛሬው ክፍል ይሄን ይመስል ነበር። ነጅሆን ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ በማድረግ የነጅሆን ኩኪንግ ቤተሰብ የሆኑ መልካሙን ሁሉ መኝላችኋለው። መልካም ቀን ባይ።